ቀደም ሲል በመግቢያችን ላይ እንደነገርናችሁ እንግዲህ ለንባብ የበቁትና እጅግ በጣም በርካታ የሆኑ ምሁራን አስተያየት እየሰጡባቸው ያሉት የመደመር መጽሐፍት መጽሐፍቶች ምን አይነት አንድምታ አላቸው በሚለው ጉዳይ ላይ እንግዳ ጋብዘን አሁን ከእንግዳ ጋር ቆይታ የምናደርግበት ሰዓት ነው። እንግዳችን ደግሞ በኮተቤ ትምህርት ዩኒቨርሲቲ የማህበራዊ ሳይንስ መምህርና ተመራማሪ ናቸው ዶክተር ዮሴፍ ቤኮ ይባላሉ። በቀጥታ መስመራችን ላይ ነው የሚገኙት። ከእሳቸው ጋር ቆይታ እናደርጋለን። ዶክተር እንደምናመሹ በቅድሚያ እናመሰግናለን። እንዴት አመሻቸው? እኔም እጅግ አድርጌ አመሰግናለሁኝ። እሺ እንግዲህ ቀዳሚ ጥያቄያችን እናድርገው። በተለይ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፉት አራቱ የመደመር መደመርን መነሻ ያደረጉት መጽሐፍት እንደው ምንን ከምን በመደመር ምን አይነት ውጤት ማግኘትን የሚያመላክቱ ናቸው? እጅግ አድርጌ አመሰግናለሁኝ። እንግዲህ እንደሚታወቀው ቀደም ብሎ ከዚህ ከመደመር መንግስት መጽሐፍ በፊት የመደመር እሳቤ ምን እንደሆነ እንዲሁም ደግሞ ከሱ በመቀጠል የመደመር መጽሐፍን በመከተል የመደመር መንገድን ተከትለን ሄደናል። የመደመር መንገድ የሚል መጽሐፍ መታተሙ ይታወቃል። ሶስተኛ ላይ የመደመር ትውልድ ውስጥ እንድንቀላቀል ያደርገንና አሁን ላይ ያለንበት ወቅት የመደመር መንግስትን የምንነጋገርበት ደረጃ ደግሞ መጽሐፉ በገሃድ ለህዝባችን ለማህበረሰባችን ለንባብ የቀረበ ነው ማለት ነው። እንግዲህ የመደመር እንዲሁም መደመር መንግስትና ሶሪ የመደመር መንገድና የመደመር ትውልድ ቀደም ብሎ የማህበረሰባችን የመነጋገሪያ አጀንዳ ሆነዋል ፐብሊክ ዲስኮርስ የምንለው። አሁን ደግሞ የመደመር መንግስት የወደ ሙቭመንት ወይም ንቅናቄ የተቀየረ መንግስት ስርዓት መንግስቱ የሚመራበት ማኒፌስቶ ወይም ጋይዲንግ ፕሪንሲፕል ሆነው እየታየና የእያንዳንዱ የባለድርሻ አካል የማህበረሰባችን ክፍል ድርሻ ምን እንደሆነ ተሳትፎ ምን እንደሆነ የሚያሳየን አዲስ ምዕራፍ ላይ የምንገኝበት መጽሐፍ ነው ማለት እንችላለን። መልካም። ምናልባት በተከታይነት የምናነሳው ጥያቄ እነዚህ ይሄኛው የመደመር መንግስት መጽሐፍ ካለፉት ሶስቱ መጽሐፍቶች በምን ይለያል? እንደው ለኢትዮጵያ መጻኢ ዕድልስ ምንን ይዟል? የመደመር መንግስት ካለፉት መጽሐፍ የሚለየው እንደሚታወቀው እያንዳንዱ መጽሐፍ የየራሳቸው የሆነ መነሻላቸው መጀመሪያ በእሳቤ ደረጃ ወይም የመደመርን ርዕዮተ ዓለም የሚያሳየን ነው። የሁለተኛው መደመር መንገድ ደግሞ ካየነው ስርዓተ መንግስቱ ምን አይነት መንገድን እንደሚከተል እንዲሁም ደግሞ የመደመር ትውልድ ቀደም ብሎ የስርዓተ መንግስታት መለዋወጥ ጋራ የእያንዳንዱ ማህበረሰብ ክፍል ድርሻ ምን ምን እንደነበረ ወደ ኋላ እየተንደረደረ ክፍተቶችን ያሳየንና የነበሩትንም ጥንካሬ ካሳየን በኋላ አሁን ላይ በተለይ ዓለም በዚህ በዲጂታል ወይም በአርቲፊሻል ኢንቴሊጀንስ አምስተኛው የኢንዱስትሪያል ሪቮሉሽን ወቅት ማለት ነው። ምን እንደምትመስል እያመለጠችን ያለችውን ዓለም እንደ ዜጋ ወይም እንደ መንግስትም ጭምር እንዴት አድርገን ከቻልን በመሮጥ በመፍጠን እንደርስበታለን። እንዲሁም ደግሞ አንዳንድ አስፈላጊ የሆኑ ቦታዎች ላይ በመዝለልም የዲጂታል ቴክኖሎጂውን ዓለም እንዴት እንቀላቀላለን የሚል በአጠቃላይ ፖለቲካል ኢኮኖሚው አለም ከደረሰችበት አንጻር በአዲስ ሀገር በቀል እሳቤ እንዴት መራመድ እንዳለብን አዲስ እይታን፣ አዲስ ፍልስፍናን ይዞ የመጣ መጽሐፍ ነው ማለት ነው። እናመሰግናለን። እንደው ምናልባት ይሄ የመደመር መንግስት መጽሐፍ ለሀገር በቀል እውቀቶች ምን አይነት ስፍራን ሰጥቷል? እንግዲህ እንደሚታወቀው መንግስታት በእኛ ሀገር ስርዓት በተለያዩ ጊዜ እየተፈራረቁ መጥተዋል። እንደ ሀገር ብቻም አይደለም እንደ አፍሪካ የሚያኮራ ባህል እንዳለን እሴት እንዲሁም ትውፊት እንዳለን ይታወቃል። አገር በቀል እውቀትና ፍልስፍናችን እንዲሁም በማህበረሰብ ደረጃ ከመነገር ባለፈ የሀገር መንግስት ስርዓት መመሪያ ወይም ጋይዲንግ ፕሪንሲፕል ሆኖ ከዛ የሚወጣበት በዚህ ደረጃ አልታየም እና ይህ የመጀመሪያ ነው እንደ ሀገራችንም እንደ አፍሪካም ጭምር ለማለት ነው። ስለዚህ መነሻው በራሱ ማህበረሰቡ ባህሉ እውቀቱ የመደመር እሳቤውም ከየትኛውም ሃይማኖት ከአኗኗራችን ዘይቤ ባህልና፣ እንዲሁም እሴት ጋር ተስማሚ ስለሆነ በጽሁፍ ደረጃ ብቻ አይደለም፣ በማኒፌስቶ በሀገር የሚመራበት መመሪያ ሆኖ እንደ ምሳሌ ሊታይ የሚችል መጽሐፍ ሆኖ እናገኘዋለን ማለት ነው። እንግዳችን በኮተቤ ትምህርት ዩኒቨርሲቲ የማህበራዊ ሳይንስ መምህርና ተመራማሪ ዶክተር ዮሴፍ ቤኮ በቀጥታ መስመራችን ላይ ተገኝተው ለሰጡን ማብራሪያ ከልብ እናመሰግናለን። መልካም ምሽት ይሁንልዎት።